ሁሉም እንዴሽ የሚለው እንዴት ነሽ? ደህና ነኝ። እንዴት ነህ አለው። እሺ ይላለን እንትንሽ አሁን ጠፋሽ። እንዴት ነሽ? እግዚአብሔር ይመስገን አለው አለን መቀመጫሽ ደህና ነው። የት የት እያዞርሽ ነው? አሁን ደግሞ የት ሄደሽ ሁሉ አማን አሁን ልወጣ፣ ማርጋርሽም ነበር ምን ታደርጊያለሽ? መሆን ማርያም ሳንገናኝ ሶስት ወር አይሆንም ሁለት ወር ምናምን ሳንገናኝ ሶስት ወር ሁለት ወር እያለ ኧረ እኔ እወጣላችኋለሁ አለው። ቤኪ እኔ እወጣለሁ። ኧረ እኔ ያው አድርቀኝ አድርቀኝ ነው የተቀመጥኩት። እንደ ድሮ ታደርጊ ነው የምር። ልውጣ ነው እኔ። በአሪፍ ልጅ ላስገባው ያለው። አሀ እኔ እኮ ሰላም አላገኘሁህም፣ ብዬሽ እኮ ሰላም አላልኩሽም። ኧረ በኢየሱስ እኔ እንዲሁም አንተ ካለህበት አልገባ መውጣለሁ

አንቺ ምን አባሽ ነው ሰው የምታስገቢው? ከእንግዲህ ከኔ ጋር ሆነች፣ ሰው እንዳታስገቢ የምር ሰው። አሁን እሱ ፒሲ ሆነ እንደ ልጅ ስለሆነ ነው እንጂ ሌላ ሰው ቢሆንስ? ተናግረሽ አስገቢ። እንደ አንቺ ምናምን ስምንት ሺህ ፎሎወር አይደለም ያለኝ፣ እኔ ብዙ ፎሎወር ነው ያለኝ። ከብዙ ሰዎች ጋር ደርሳለሁ፣ ብዙ ሰዎች ጋር አጣላለሁ። ስልሳሹ የገባው ቂጥሽን አይተው ነው። ልክ የቂጥሽን ፖስት ስታቆም ይወርዳል። ደግሞ መልሱ አቁምሽ፣ ለምን አቁምሽ? ማን መከረሽ? የምር የኔን ምክር ሰምተሽ ከሆነ እንደዚህ አደረግሽ፣ ጥሩ ነው። ምን ብዬ መከርኩሽ? ከሺ ብዙ ሰው ታበላሻ ይችላል። እና እንደሚበላሽ አመንሽ። ብዙ ሰውን እንመታብሻለን አለሽ። ስለዚህ አሁን ምን ላይ እየሰራሽ ነው? ላይቭ ላይ ምን በዲሰብ ገታ ቃለ ሌላ ጊዜ ዛሬ ስራ ስለሌለኝ ሌሊቱን ሙሉ ነው፣ አንገታች ነው። እና እረፍት አታደርጊም አይደክምሽም እ ግን ረጅም ሰዓት ስትሪም አሪፍ ምን ታደርጊልኛለሽ መሰለሽ ስትወጪ እረፍት አድርጊና ወደ አስር ሰዓት አካባቢ ኬርቲን አካባቢ ። hm? ገርጂ ነው አዛ ሰፈርሽ? እኔ ደሞ ስራ አለኝ ዛሬ። የምን ስራ? እቃ ምገዛው። ቃል ወጥቼ ለቤት ገና ሳተኝ ነው። ተይ ተስተነሽ። አይ ሳተኝ። ምን አይነት እቃ ልገዛ ነው? የቤት እቃ፣ የቤት ግዢ፣ ወንበር ምናምን ነው አይ የውሃ ማጣሪያ ማምሪ ውሃ ማጣሪያ ይሰራልሻል። እንትን ገዝተሽ ከምጠጣው የቧንቧ ሆር ልጠቀም ብዬሽ አረ ገዝተሽ ጠጪ። የሃይላንድ ውሃ በጃር እየገዛሽ እንትን ሰለቸኝ፣ ሰለቸኝ ስል ላይክ መመላለሱ ልጅ አጣው።

የሀይላንድ ውሃ ጠጭ ነው። ፕሪፈር ማድረግሽ ሁለት ሊትር ውሃ በየቀኑ ይዘሽ ብገቢ አበቃሽ ይበቃኛል ላይ እንጂ ከሰው እጅ ላይ ባጋዥ ውስጡ ምን ይሁን ምን ይሁን በምን ታውቂያለሽ? ያለኝ ሀሳብ ግሬ ሁኔታው አናግሪያለሁ ዜ ወስዳለን እና ሞንዬ፣ ኦልሞስት አራት ሰዓት ሆኗል። ሁሌ አራት ሰዓት ነው የምወጣው እና ቻው ልበል። ሰላም ነው፣ እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን ደህና ነኝ። ሰላም ላንቺ ይሁን። ሰላም ላንተም ይሁን። አሜን አሜን። መታወቅ ይቻላል? እሺ፣ ሊዛት ይባላል። ሊዛት ማለት ምን ማለት ነው? የሆነ ነገር መያዝ ማለት ነው። ልይዛት ነው እንዴ? ነው ልይዛት ነው። ልይዛት ነው ግን ያው አጠራርጌው ሊዛት ብየው ነው። ልይዛት ማ? የአባቴ ስም የአባቴ ስም ሻቃ ልይዛት ሻቃ ስም አወጣጠ ላይ እንዴ ነው ቤተሰቦቻችሁ አሪፍ ናቸው የምርሽ ነው ሻቃ ነው አባትሽ ስም አዎ እውነት ልይዛት ከየት ነው ከዚሁ ከአዲስ አበባ አዲስ አበባ የት አካባቢ ቦሌ ቡልቡላ ቦሌ ቡልቡላ ልይዛት ብዙ መጽሐፍ አለ ከጀርባሽ። ታነቢያለሽ ማለት ነው? መጽሐፍ በጣም አይከው፣ አለ አየው። ባለትዳር ነሽ? ባለትዳር መጽሐፍ እያነበብሽ እንዴ? ባለትዳር ዳር ሆነሽ፣ ብዙ ጊዜ መጽሐፍ የሚያነቡ ባለትዳር አይሆኑም። አይሆኑ እንዴ? እንደዚህ የሚባል ነገር ደግሞ አለ አለ። ግን ምንድን ነው እኔ ባለትዳር ሰው አላወራም ፐርሰናሊ። ስለያዩች ደስ ብሎኛል። መልካም ጊዜ ሆነልሽ።